ከዕለታት አንድ ቀን ልጅ ወልዶ አልጋ ወራሽ ያላገኘ ንጉሥና ንግስት ነበሩ። ንጉሥ በአንዲት ሌላ ከተማ ለመዘዋወር ሲነሳ፣ ለንግስቲቱ ከእኔ ከመመለሴ በፊት ልጅ ካልወለድሽ መተዳደሪያችን ይለያል አላት። ንግሥቲቱ እጅግ አዘነች። ነገር ግን የምትወልድበትን መንገድ የሚያሳይ ጠንቋይ ሴት አገኘች። ጠንቋዋም ቺንጋት ሳይቀድም ወደ ንጉስ የአትክልት ስፍራ ሄደሽ ባለ ሶስት ቅጠል ካለው እስ መሀለኛው ቡቃያ በባዶ ሆድ ብትበይ በስድስት ወር ውስጥ ልዕል ትወልጃለች። ነገር ግን ንጉስም ሆነ አንቺ አስራ አራት ዓመት እስኪሞላት ድረስ ልዕልቷን ማየት የለባችሁም የሚል ማስጠቀመ ንግሥቲቱ ቡቃያውን በላችና ልክ እንደ ተባለውም ቆንጆ ልዕልት ወለደች። ጠንቋይዋም የመውለጃው ጊዜ ሲደርስ ልዕልቲቱ መታየት የሌለባት በመሆኗ ብቻዋን በተዘጋጀላት ክፍል ውስጥ የምታሳድጋትን ሞግዚት አስመጣች። እስራ አራት ዓመቷ ሊሞላ አንድ ቀን ሲቀረው ንጉሥ ስለ ልጁ ውበት የሚነገረውን ወሬ ሰምቶ ትዕግሥት አጣ። ሞግዚቷል ታግደው ብትሞክርም በሩን ሰብሮ ገብቶ የልዕልቷን ውበት አየ። ልዕልቲቱም ወዲያውኑ አባቷን አቀፈችውና እንዲህ አለችው፣ አባቴ አሁን አየኸኝ፣ ነገ እሞታለሁ። አንተም ከሦስት ነገሮች አንዱል ሀገሪቱ በወረርሽኝ ትታመስ ለረጅም ጊዜ በጦርነት ትናወስ ወይ ደግሞ ሬሳዬን በእንጨት ሳጥን ውስጥ አስገብተ በቤተ ክርስቲያን ውስጥ እንድታስቀምጥና ለአንድ ዓመት ሙሉ በየሌሊቱ ጠባቂ እንድትምርግ ንጉሥ ልዕልት የምትሞትበትን እውነታ ማመን ስላልቻለ ሬሳዋን በቤተ ክርስቲያን ውስጥ በሳጥን አስቀምጦ ጠባቂ እንዲቀመጥ መረተ የጠባቂዎቹ መጥፋት ልዕልቲቱ በማግስቱ ሞተች ንጉስም እንደተባለው አደረገ ነገር ግን በየሌሊቱ ሳጥኑን የሚጠብቅ ወታደር ሁሉ በማግስቱ ይጠፋል የልዕልቲቱ መንፈስ ጠባቂዎቹን ይበላ እንደሆነ የሚል ወሬ ተሰራጨ። ንጉሥ ብዙ ወታደሮች እየጠፉበት ሲሄድ በጠባቂነት ለሚያገለግል ሰው ትልቅ ሽልማት ማቅረብ ጀመረ። ይህን የሽልማት ወሬ ሰምቶ ወደ ከተማ የመጣው ክርስቲያን የሚባል ደፋር ቀልደኛና ትንሽም ቢሆን የሰከረ ቀጥቃጭ ብረት አንጥረኛ ነበር። ወታደሮቹም የንጉሥን ሽልማት አጋነኑበትና ሥራውን እንዲቀበል አግባቡ። የብረት አንጥረኛው ድፍረት ከተካቹ ክርስቲያን መጠጡ ሲለቀው ፈርቶ ሊያመልት ሲሞክር አንድ ትንሽ ሰውዬ መንገድ ላይ ያገኘው። ትንሹ ሰውዬም ልዕልቲቱ የመሰረችበትን እርግማን ለመስበር በየሌሊቱ ምን ማድረግ እንዳለበት መመሪያ ሰጠው። የመጀመሪያው ሌሊት ልክ እኩለ ሌሊት ሲሆን የሳጥኑ ክዳን ተከፍቶ ልዕልቲቱ አስፈሪ በሆነ መልክ ወጣችና ጠባቂውን ትፈልግ ጀመር። ክርስቲያን ግን በትልቁ ሰውዬ መመሪያ መሰረት በመቅረዝ መቆሚያ በቸልፒቱ ላይ ቆሞ ነበር። ልዕልቲቱ ልትደርስበት አልቻለችም። ተጩቬና ተስፈንጥራ ወደ ሳጥኑ ሁለተኛው ሌሊት፣ ሽልማቱን በእጥፍ አግኝቶ እንደገና ለመቆም ተስማማ። በዚህ ሌሊት ትንሹ ሰውዬ ከመሰቢያው ፊት ለፊት መቆም እንዳለበት ነገረው። ልዕልቲቱ ከሳጥን ወጥታ ስትፈልገው ሊደርስበት አልቻለችም። ነገር ግን ከመጀመሪያው ሌሊት ይልቅ ትንሽ ቀለል ብላ ነበር የምታየው። ሦስተኛው ሌሊት በዚህ ጊዜ ክርስቲያን ለሽልማት ግማሽ መንግስቱን ጠየቀ። ትንሹ ሰውዬ የመጨረሻውንና በጣም አስቸጋሪውን መመሪያ ሰጠው። ልዕልቲቱ ከሳጥኑ እንደወጣች በፍጥነት ወደ ሳጥኑ ውስጥ ገብቶ መተኛት አለበት። ክርስቲያን ፈርቶ መመሪያውን ተከተለ። ልዕልቲቱ ወጣችና ክርስቲያንን በሳጥኑ ውስጥ አገኘችው። ነገር ግን እሱ